አካላት ግን አንድ አምላክ እንደሆኑ ደግሞ እናያለን። አሁን ግን እንዳትረሱ፣ ከአንደኛው ፅንፍ እየራቀን ነው። ከየትኛው ፅንፍ? ሶስቱን አካላት ከሚጨፈልቁ ከእነሱ ርቀናል፣ ከእንደነዚህ መናፍቃል። ስለዛ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት ናቸው። መንፈስ ቅዱስ ሌላ ጽናኝ ተብሏል። 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። ሶስቱም ለያይቱ ይጠራል ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሚን ይላል። ስለዛ ሶስቱ እነዚህ የተለያዩ አካላት ናቸው አለቀ። እዚህ ላይ ምንም ድርድር የለም። ሶስቱ የተለያዩ አካላት ናቸው። ሶስቱ የተለያዩ አካላት ናቸው። ከዛ አሁን ይሄ የመጀመሪያው ነጥብ ነው። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ። ሁለተኛ ነጥብ ሁለተኛ ነጥብ ያዙና፣ ከዛ አንድ ነጥብ ብቻ ነው የምትቀረው ጨርሰን እንለያያለን። ሁለተኛ ነጥብ ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዛ ሶስት አማልክት ሆ እንዳትሉ፣ ሶስተኛው ነጥብ ላይ ማነሳላችሁ እሱን ይሆናል። ስለዛ እሱን ያዛድርጉትና አሁን የምታዩት አብም አምላክ ነው ወልድም አምላክ ነው። የስ መንፈስ ቅዱስም አምላክ ነው። የሚለውን እሱን ደግሞ እኔ እሺ፣ አብ አምላክ ነው ይላል መጽሐፍ ቅዱስ አዎ፣ ይላል ማስረጃ የያዛችሁ ነጥብ ሁለት አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው አማልክት ስለመሆናቸው አላልኩም፣ አምላኮች ስለመሆናቸው አላልኩም፣ አምላክ ስለመሆናቸው መሆናቸው ብዬ በብዙ ቁጥር መጥራቴ ያ አካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው። የራሲን ቃል አንድም ብዬ አመሰጠርኩት እንዲ ረሱት። ሁለተኛው ነጥብ እሱ ነው እንዳትረሱ። አብ ወልድ መንፈስ ቅዱስ አምላክ መሆናቸው አምላክ መሆናቸው። እሺ አንደኛ አብ አምላክ ነው። አሁን ከአብን ጀምር። ማቴዎስ የማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ አባት ሆይ የሰማይና የምድር ጌታ አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ የሰማይም የምድርም ጌታ ከተባለ አምላክ ነው። አይደለም አምላክ ነው። አለቅ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣ እውነተኛ አምላክ የሆን ከአንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆን ካንተን ብቻ እውነተኛ ምን አምላክ እውነተኛ አምላክ ነው ማን አብ ስለዚ አብ አምላክ ነው አይደለም አብ አምላክ ነው ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ ከገናናው ክብር በዛ በደብረ ታቦር ማለት ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል የሚለን ከማን ከማን ከእግዚአብሔር አብ እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ አብ እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖም ይሰጠዋል። ብዙ ጊዜ ፍርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤንዌይስ እርሱን እርሱትና የሆነ ቴዎሎጂካል የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ እግዚአብሔር አብ። ስለዚ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲያለን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል፣ አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ፣ አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደተጠራጥሩት የሚያውቅ አይመስለኝ ብዙዎቹ አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው ኢየሱስ አብ ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይህ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው። እሺ፣ ወልድስ አምላክ ነው? አዎ ነው፣ ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ፣ ሶስተኛው ቃል ላይ እንዳልኳችሁ ስጋዊ ላይ አለ፣ ነገረ ክርስቶስ ላይ የምናየው ዛሬ የተወሰነ ነገርም ጨምርላችኋለሁ ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። እሺ፣ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ለምሳሌ ቅድም የጠቀስኩላችሁ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ቃል ምን ነበረ? ቃል እግዚአብሔር እግዚአብሔር ነበር በቃል በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ አለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ የተናገረው ቆላሲስ ምዕራፍ 1 ቁጥር አስራ አምስት ላይ እርሱ የማይታይ አምላክ ምሳሌ ነው። በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት እርሱ በኩር ነው አለ። የሚለው ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱ የተፈጠረው በሰማያም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩሩ ነው አተባለ ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክቱ ለእርሱ ይስገዱ ይላል ተብሎ እንደተነገረ በእብራን ምዕራፍ ቁጥር አምስት ጀምሮ ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር አስራ አራት ላይ ዝቅ ብላችሁ ዘው ዩ ቃልም ስጋ ሆነ በእኛም አደረ ጸጋና እውነትም የተመላ ነው አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ። ግልጽ ነው አይደል? ስለዛ በቃ ወልድ ው ቃል እግዚአብሔር ተብሏል፣ ቃል በቃል ተጨማሪ ማስረጃ እስካሁን ባይዜ ዮሐንስ አንዳንድን ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አለ በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይው አምላክ መሆኑን ያስል ሁን ፈጣሪ አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑ አንጻር ነው አምላክ እየተባለ ያለው። ይኸው ዓለማትን በፈጠረበት በልጁ ቆላሲ 1 ሚሰጧችሁንም እያዙ እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን እሺ፣ የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናልን አለ ማለት ነው። ስለዚህ ምን አለ? የተባረከውን ተስፋችንን የተባረከውን ተስፋችንን ኢየሱስ የተባረኩ ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። ኢየሱስን ምን ብሎ ገለጠው? ታላቁ አምላክ፣ ታላቁ አምላካችንና መድኃኒታችን አለ። የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ሰው ኢየሱስ አንደኛ የተባረከ ተስፋችን ነው የተባረከው ተስፋችሁ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ ስለዛ በግልጽ ኢየሱስን ምን አለው የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል ዕብራውያን ምዕራፍ አንድ ቁጥር ስምንት ዕብራውያን ምዕራፍ አንድ ቁጥር ስምንት ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስትን በትር የቅንነት በትር ነው ይላል ስለማን ስለ ልጁ ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል ዘላለማዊ የሆነ አምላክ ነው ማለት ነው እሺ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስትን በትር የቅንነት በትር ነው ይላል ስለማን አለ ስለ ልጁ ስለ ወልድ መላእክትን ከወልድ ጋር ሲያነጻጽር ማለት ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላኮ እያለ ስለዛ፣ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሚ ዘጠኝ ሮሚ ዘጠኝ አምስት ምዕራፍ ዘጠኝ ቁጥር አምስት አባቶችም ለእነርሱ ናቸው እና አባቶችም ለእነርሱ ናቸው እና ለነማን ለአይሁዳውያን አባቶች ለአይሁዳውያን ናቸው አይደለ አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሷል አል በስጋ አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ እንደሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸው ነው ለአይሁዳውያን ናቸው እና አባቶች ለእነርሱ ናቸው እና ከእነርሱም ከእነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ ሲመጣ ከእነርሱ ነው፣ ክርስቶስ በስጋ መጣ፣ ይለና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ መጽሐፍ ቅዱስ በግልጽ አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል በግልጽ። አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል፣ ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። እሺ፣ መንፈስ ቅዱስ መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ይስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ አምስት ቁጥር ሶስት የሐናንያና ሰጲራ ታሪክ አለ አይደል? ማለትም በሐዋርያ ዘመን ነው አሉ ትላለህ። በሐዋርያ ዘመን በሐዋርያ ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ፣ ሁሉም አንዱ የአንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው። ሁሉም በቃ ሁሉም የራሱን ይዞ መጥቶ ይዞ መጥቶ ይዞ መጥቶ በቃ አንድ ላይ ልክ አለ እንደዚህ አይነት አኗኗር አሁንም ሊሂድ እንዳትሉ እንጂ ያ ችግሩ ቪዛ ማን ይመጣላችኋል እንጂ አይዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው። ትላለህ ቡራዩ አካባቢ አለ ባይዚ ቡራዩ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐጽዮን የሚባል አለ። ጽርሐጽዮን የሚባል ማህበር ነገር ጽርሐጽዮና ጽርሐጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐጽዮን እንደዛ ነው ያን የሐዋርያቱ ይኖሩ እንደነበረው አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኟቸው በነገራችን ላይ ጎብኟቸው። ምናምን ማገዝ ያለባቸው ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎች አግዟቸው። እሺ። እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን፣ ከዛ በኋላ ምንድነው አስቀሩ፣ ሰርቆ አስቀሩ። ማለት የራሳቸው ነው አይ ነው፣ ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍ ነው አስቀርተው፣ ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ። ማንን ታታልልና? መንፈስ ቅዱስን ታታልልና መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ። ያታልለው ማንነው የተባለው ጋይስ? መንፈስ ቅዱስን ያታለለው የዋሸው ማንን ነው መንፈስ ቅዱስን ከዛ ምን አለ እዛው ጋር እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም አለ መንፈስ ቅዱስን አታለል ካለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም አለው የዛኑ ሰዓት ሞተ ሞተ እና ቆንጂት መጣችው ሚስትየዋ እና ባላወቀ ሙድ የለም ሆነ ውሸቷን ይዛ ልክ ስትመጣ እሷንም እዛው ገደላት መንፈስ ቅዱስ እና በጣም አደገኛ ነው አይደል እንደዚህ አይነት የፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትል ትችላላችሁ እና ሳይሆን ምንድን ነው መንፈስ ቅዱስ የማይታይ ነው እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምረው በአደገኛ ቅጣት፣ ልክ ቅዱስ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው፣ በጣም ብዙ ህዝቦችን እግዚአብሔር ገደለ ቅዱስ ቁርባንን ያናናቁትን ሰዎችን። ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው። መንፈስ ቅዱስ ገደላቸው ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አሏሸም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲላል የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ለውክ የማን ቤተ መቅደስ ተመልከቱ? የእግዚአብሔር ቤተ መቅደስ። አሃ የእግዚአብሔር ቤተ መቅደስ ናችሁ። አው ቤተ መቅደስነታችሁ ለእግዚአብሔር ነው ማለት፣ በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አይደለም፣ ሰው አይደለም። በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይላልና የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል የእግዚአብሔር መንፈስ ይኖርባቸዋል ምክንያቱም የእግዚአብሔር ቤተ መቅደስ ናቸው አለ ሶሪ መንፈስ ቅዱስ ይኖርባቸዋል የእግዚአብሔር መንፈስ ይኖርባቸዋል የእግዚአብሔር መንፈስ ይኖርባችኋል ለምን የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድን ነው ኢንተርቸንጀብሊ ሲጠቀመው ማለት ነው እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው? ኢንተርቼንጀብሊ አንዱ በአንዱ እያቀያየረው ሲናገር እናያለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው ስድስተኛ ምዕራፍ ቁጥር ሀያ ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን ሶስተኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነው? የእግዚአብሔር ነው። የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ፣ መንፈስ ቅዱስ እግዚአብሔር ነው። ስለዚ የእግዚአብሔር ቤተ መቅደስ ቢባል፣ የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም፣ ምክንያቱም መንፈስ ቅዱስ ስለሆነ እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ፣ ሶስት አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ ሶስት አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዛ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድ አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም፤ ከራሱ ከአብ ከዘላለማዊ አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው። እሺ የሚገኙት የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ መንፈስ ቅዱስ ከዘላለም ደግሞ ከአብ የሚወጥ የመጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስ አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስ መለኮት ነው። ስለዚ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክ ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስን አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። ረ እንዳልበርባችሁ ጋ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ፣ ስቀልድ ነው። እሺ፣ ያዙ ማስረጃው። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። ሁለት ነጥብ አይተናል። አብ ወልድ፣ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን፣ የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን አንድ አምላክ ብቻ ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። አንድ ሁለት ሶስት አራት አምስት ማስረጃ ማለት ነው ዘጸአት ምዕራፍ ሀያ ቁጥር ሶስት ለምሳሌ ከአስርቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው ስለዛ ሌላ ተብሎ የሚጠራ አምላክ የለም ተመልከቱ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ ሌላ ተብሎ ሲጠራ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራ ሌላ አምላክ አይደለም ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው ነው ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ይላል እና አንድ አምላክ ነው ያለው ዘዳግም ምዕራፍ ስድስት ቁጥር አራት በግልጽ እንዲህ ይላል እስራኤሎች ስማ፣ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያኑ እንደመትቺ አምላካችን እግዚአብሔር ስንት እግዚአብሔር ነው? ሶስት እግዚአብሔሮች ነው? አይደለም። ሶስት አማልክት ነው? በፍጹም አህ አንድ እግዚአብሔር ነው። ያንዱ እግዚአብሔር አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ፣ ወልድ፣ መንፈስ ቅዱስ ግን አሉ። የምንለው እንጂ ሶስት አማልክት አሉ አንልም። ኢሳያስ ምዕራፍ 44 ቁጥር ስድስት ላይ እኔ ፊተኛ ነኝ እኔ መዋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም በቃ ሌላ ብለ አምላክ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው ነው። አሁንም እዛው ኢሳይያስ ምዕራፍ አርባ አምስት ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም። በቃ አታውቅም።